ሰላም ሰላም፣ እንዴት ናችሁ ውድ ተከታታዮቼ፣ እንደምናችሁ። ይሄ የጤና መረጃዎችን ሼር የማደርግበት ወይም የማጋራበት የዩቲዩብ ቻናሌ ነው። ዛሬ የምንነጋገረው ስለ ሆድ ድርቀት ወይም ደግሞ የሰገራ ድርቀት ስለ እሱ ነው። ስለሱ ስለ መንስኤዎቹ፣ ስለ ምክንያቶቹ እና እንደዚሁም ስለ አንዳንድ ማድረግ ስላለብን ነገሮች እንነጋገራለን። አብራችሁን ይቆዩ። አመሰግናለሁ። የሰገራ ድርቀት ስንል በመጀመሪያ ምንድን ነው የሚለውን ነገር ብናየው ጥሩ ይመስለኛል። እና የድርቀት ማለት ወይም ደግሞ የሰገራ ድርቀት ማለት ዲፋይን ስናደርገው የሰገራ በመውጫ በኩል ወይም ደግሞ በፊንጢጣ በኩል መውጣት ያለመቻል አንደኛ ዴፊኒሽኑ ነው። ሁለተኛው ደግሞ በሳምንት ከሶስት ጊዜ በታች ምንጠቀም ከሆነ ወይም ደግሞ ከሳምንት ከሶስት ጊዜ በላይ መጠቀም ማንችል ከሆነ ሰገራ ማውጣት ማንችል ከሆነ አንድ እንደ ድርቀት እናየዋለን ማለት ነው። እንግዲህ በአቬሬጅ አንድ ጤነኛ ሰው በቀን ከሶስት ጊዜ እስከ በሳምንት ሶስት ጊዜ ድረስ የሰገራ ማውጣት ወይም ደግሞ ሰገራ ማውጣት አለበት ማለት ነው። እንግዲህ በቀን ሶስት ጊዜ በላይ ከሆነ ይሄንን እንደ ዲያሪያ ወይም ደግሞ እንደ ተቅማጥ ልናየው እንችላለን። ዴፊኒሽኑን ስናየው እንደዛ ይመስላል። እንግዲህ ድርቀት ወይም ደግሞ የሰገራ መውጣት አለመቻል ብዙ ሰዎችን የሚያጠቃ እንትን ነው፣ ችግር ነው፣ የጤና እክል ነው እና አብዛኛውን ጊዜ ደግሞ እንደዚህ መስተካከል በሚችሉ ነገሮች ልናስተካክለው የምንችለው እንትን ነው። አብዛኛውን ጊዜ ፋይበር ያለባቸው ምግቦች በመመገብ መስተካከል የሚችል ነው። ውሃ በመጠጣት ፈሳሽ ነገሮችን በመውሰድ እንቅስቃሴ በማድረግ እነዚህን ሶስቱን ነገሮች ኮመንሊ እነዚህን በማድረግ የሚስተካከል ነገር ነው። ነገር ግን እነዚህን ካለማድረግ የተነሳ አብዛኛውን ጊዜ ሊከሰት ይችላል። የሰገራ ድርቀት ሁልጊዜ በእነዚህ ምክንያት ደግሞ ላይሆን ይችላል። በተለይ እነዚህ ነገሮች ኦልሬዲ ፋይበር ያለው ምግብ እየተመገብን ፈሳሽ ነገር እየወሰድንም እንቅስቃሴ እያደረግንም የሰገራ መድረቅ ሊከሰት ይችላል። እንደዛ የሚከሰት ከሆነ ግን እና ለረጅም ጊዜ የሚቆይ ከሆነ ክሮኒክ ኮንስቲፔሽን ወይም ደግሞ የቆየ ስር የሰደደ ድርቀት እንለዋለን። የተለያዩ ምክንያቶች ይኖሩታል። ስለዚህ እሱን በጤና ባለሙያ ሄዶ መታየት ያስፈልጋል ማለት ነው። ምክንያቶቹን በምናይበት ጊዜ ቅድም እንደተነጋገርነው በላይፍ ስታይል ምክንያት ማለትም ፋይበር ያላቸው ምግቦችን ባለመመገብ እንቅስቃሴ ባለማድረግ እንዲሁም ደግሞ ፈሳሽ ነገር ባለመውሰድ የተነሳ በላይፍ ስታይል ምክንያት የተነሳ የሚመጣ ድርቀት አለ። ይሄኛውን ልናስተካክላቸው የምንችለው ወይም ደግሞ ኮንዘርቫቲቭ የሆነ ማኔጅመንት ወይም ቤት ውስጥ በምናረጋቸው የተለያዩ ነገሮች ልናስተካክለው የምንችለው የድርቀት ምክንያት ነው። ነገር ግን ሌሎች ምክንያቶች አሉ። እንደነገርኳቸው ክሮኒክ ኮንስቲፔሽን የሚባሉት እነዚህ ነገሮች ላይፍ ስታይል ቼንጆችንም አድርገን የማይመለስ ከሆነ ሌሎች ምክንያቶች ይኖራሉ። ከነዚህም መካከል መድኃኒቶች ዋናውን ትልቁን ድርሻ ይይዛሉ። ምን አይነት መድኃኒቶች ብለን ስናነሳ የህመም ማስታገሻዎች፣ በተለይ ለረጅም ጊዜ የህመም ማስታገሻዎችን የሚወስዱ ሰዎች፣ በተለይ ኦፖይድ የሚባሉ ለምሳሌ ያክል ሞርፊን እና የሞርፊን ዘሮችን እነዚህን የሚወስዱ ሰዎች ለድርቀት ይጋለጣሉ። ሌላው የዲፕሬሽን መድኃኒት ወይም ደግሞ የሳይኮቲክ ወይም የአይምሮ ችግር ያለባቸው ሰዎች የሚወስዷቸው መድኃኒቶች ለድርቀት ያጋልጣሉ። ሌላው ለደም ግፊት ከሚወሰዱ መድኃኒቶች መካከል አንዳንዶቹም ድርቀት ሊያመጡ ይችላሉ። እንግዲህ እነዚህ የመድኃኒት ወይም ደግሞ በምንወስዳቸው መድኃኒቶች የሚከሰት የድርቀት አይነት ነው። ሌላው ደግሞ ከትልቋ አንጀት ጋር ጤንነት ጋር የሚገናኝ ወይም ደግሞ ህመም ጋር የሚገናኝ ህመሞች ሊከሰቱ ይችላሉ። ድርቀት የተለያዩ ከቀላል ነገሮች ቅድም እንደነገርኳችሁ ላይፍ ስታይልን ከማስተካከል ወይም ደግሞ ካለማስተካከል ከሚመጡ ምክንያቶች ተነስተው እስከ ትልልቅ ህመሞች ወይም ደግሞ ትንሽ ደረጃቸው ከፍ ወዳለ ህመሞች ድረስ ሊመጣ ይችላል። ስለዚህ ድርቀት በላይፍ ስታይል ቼንጅ በሚመጡ ምክንያቶች ማለትም ውሃ በመጠጣት ፋይበር ነገሮችን ፋይበር ያላቸው ምግቦች በመመገብ እንዲሁም ደግሞ እንቅስቃሴ በማድረግ የምናስተካክለው ከሆነ ያ ጥሩ ነገር ነው። ነገር ግን እነዚህም ነገሮች ላይፍ ስታይል ቼንጆችን በማስተካከል አድርገን ደግሞ ማይመለስ ከሆነ የጤና ባለሙያ ሄዶ ፈርዘር ደግሞ ምክንያቶቹን ማወቅ ያስፈልጋል። የሰገራ መድረቅ በትክክል የማይታከም ከሆነ ወይም ደግሞ በትክክል ሕክምና የማናደርግለት ከሆነ የፊንጢጣ መሰንጠቅ፣ የአንጀት መዘጋት እንዲሁም ደግሞ ኪንታሮት ለነዚህ ያጋልጣል። ስለዚህ ምን እናድርግ? አሁን ለምሳሌ ፋይበር ያላቸው ምግቦች ምን ምንድን ናቸው ብላችሁን ብትጠይቁኝ፣ አትክልቶች፣ ፍራፍሬዎች ሌላው ደግሞ ያልተፈተጉ ወይም ደግሞ ከነ ገለባቸው የሚዘጋጁ የጥራጥሬ አይነቶች እነሱን መጠቀም። እነሱ በፋይበር ሪች የሆኑ ወይም ደግሞ በፋይበር የበለፀጉ ምግቦች ናቸው። ስለዚህ እነሱን በመመገብ የሰገራችን ድርቀት እንዳይመጣ፣ ድርቀት ሳይመጣ ደግሞ የአንጀት ጤንነታችንን ደግሞ ለመጠበቅ ይረዱናል ማለት ነው። የታሸጉ ምግቦችን መመገብ ወይም ደግሞ ፕሮሰስድ የሆኑ ነገሮችን መጠቀም ሰገራ ድርቀት ያጋልጣል። ስለዚህ በተለይ ደግሞ ከአንድ የሆኑ የታሸጉ ፕሮሰስ የተደረጉ ምግቦችን መቀነስ ሰገራን የሰገራ መድረቅ ወይም ደግሞ የአንጀት መድረቅ እንዳይመጣ ይረዳን ማለት ነው። ሌላው ቅድም እንደተነጋገርነው ብዙ ውሃ መጠጣት፣ ፈሳሽ ነገሮችን ማብዛት፣ እንቅስቃሴ ማድረግ እንዲሁም ደግሞ ሰገራ በሚመጣበት ጊዜ ወዲያው ወደ ሽንት ቤት በመሄድ ለሰገራ ድርቀት እንዳንጋለጥ ያደርገናል። ሽንት ቤት ሰገራ ሲመጣው ቶሎ ወደ ሽንት ቤት ሄዶ ሰገራ መውጣት እንዴት ይጠቅማል ብትሉኝ፣ ሰገራ ትልቁ አንጀት ውስጥ ነው የተለያዩ ስቴጆችን አልፎ ወይም ደግሞ ውስጡ ያሉ ንጥረ ነገሮች ወጥተውለት ነው ወደ ውጭ የሚወጣው። ነገር ግን ከልክ በላይ የምናቆየው ከሆነ ወይም ደግሞ ሰገራ ሲመጣ ወደ ሽንት ቤት ሄደን ማናስወጣ ማናስወግድ ከሆነ ግን ኤክሰስ የሆነ ውሃ ወይም ደግሞ ከፍተኛ የሆነ ውሃ ውስጡ ያለ ውሃ ድርቀት እንዳይከሰት የሚረዳው ሰገራውን እሱን እስቲል አብዞር ይደረጋል፣ ማለት ነው በትልቁ አንጀት። ያ በሚሆንበት ጊዜ ሰገራው ይደርቃል። ሰገራው ከደረቀ ደግሞ ቅድም ለተነጋገርናቸው የጤና እክሎች ያጋልጠናል ማለት ነው። ስለዚህ ሰገራ በሚመጣበት ጊዜ በሰዓቱ ሄዶ ሰገራን መውጣት ወይም ደግሞ ማስወገድ የራሱ የሆነ ጥቅም አለው ማለት ነው። ስለዚህ አጠር አድርጌ ስለ ሰገራ ድርቀት ቪዲዮ ሰርቻለሁ። አስተማሪ ነው ብዬ ጠብቃለሁ። ነገር ግን ሀሳብ አስተያየት ጥያቄ ካላችሁ የኮሜንት ሴክሽን ላይ ጻፉልኝ፣ በቻልኩት መጠን እመልሳለሁ። እንደዚህ አይነት ቪዲዮዎች ሲሰራ እንዲደርሷችሁ ሰብስክራይብ በማድረግ ቤተሰብ ይሆኑ። የደውል ምልክቷን በመካት ደግሞ ፖስት በማረግበት ሰዓት ኖቲፊኬሽን ወይም ደግሞ መልእክት እንዲደርሳችሁ የደውል ምልክቷን ተጫኗት። ከወደዳችሁት ላይክ አድርጉት። ሰው ይጠቅማል ብላችሁ ካሰባችሁ ደግሞ ሼር በማድረግ እንድታግዙኝ ይጠይቃለሁ። አመሰግናለሁ።